ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እኔ በጣም በጣም ደህና ነኝ፣ እግዚአብሔር መስገን አለው። ያው ተጠፋፋን አደለ? ትናንትና ከዚህ በፊት የለቀኩት ቪዲዮ አለ እንዳያችሁት፣ እዛ ላይ ትንሽ ታናዳችሁም ነበረ፣ ለምን ሄድሽም ብላችሁ ነበር። በእርግጥ እኔ እዛ የሄድኩት እሷን ማግኘት ፈልጌ ወር ደግሞ ከእሷ ጋር መነጋገር ምናምን ፈልጌ አደለም፣ ግን ደግሞ ከዚህ በፊት ከኔ አካል ጋር ከቡዬ ጋር ሰራታችኋል። በጣም የሚያስጠላ ነገሮችን ነው የምታደርገው። የምትሆነው ነገር በጣም ይደብራል። ከዛም አልፎ ደግሞ የኔ አካል ላይ የምታደርስበት ነገር በጣም ነው የሚያስጠላው። ማለት እሷ እንደዛ ማድረግ የለባትም። ምክንያቱም ሰው ደግሞ በቃ እኔ እንጃ አላውቅም። የምሬ ነው ምላችሁ፣ የሰው ልጅ በጣም ክፉ እየሆነ ነው። ማለት ይቅር መባባል መታረቅ መዋደድ ምናም የሚባለው ነገር እየጠፋ ነው ልበል? አላውቅም በቃ ሁሉም ሰው አንዱ ለአንዱ ክፉ እያሰበ ነው ምናምን። የሆነ ሰው እኮ ለአንድ ሰው ጥሩ ነገር ሲያስብ የሆነ ደስ የሚል ነገር አለው አይደለ? እና የሰው ልጅ በጣም ክፋትን እያሰበ አንዱ ላይ ቁጭ ብሎ በቃ ቁም በቁም ነገር እኮ የምር ሴራ እያስበ የሚያደርሰው አለ፣ ነገ እሱ ላይ እንደዚህ ባደርግ ምናምናም ብሎ እና ለምን ማለት በቃ ለምን በጎነት የሚባለው ነገር ለምንድን ነው የማይመጣው? ጥል በዛም ምናምን ነገር በጣም እየተጣላን እየተጨቃጨቅን ምናምን ነገር። በእርግጥ የምትጣሉትን የምትጨቃጨቁትን ምናምን ፈልጋችሁ አይደለም። አንዳንድ ሰው ሳትፈልጉ እዛ ነገር ውስጥ ይከታችኋል። ማለት ያንን ነገር እኮ ጥሉን እኮ ፈልጋችሁት አይደለም። ከዛ ሰው ጋር ኦር መደባደቡ ምናምን ምናምን ፈልጋችሁት አይደለም። ግን ሳትፈልጉ በቃ ንዴት ውስጥ ይከታችኋል፣ ጥል ውስጥ ይከታችኋል። አሁን እኔ በእርግጥ ከኤልዳና ጋር መጣላት ፈልጌ አይደለም። ትናንትና ግን በቃ እሷ የምትሰራው ነገር ያስጠላል። ገብቷችኋል። ያስጠላል በእርግጥ ሪ በዛ መልኩ በቃ ማናገር አልነበረብኝም። የሆነ አንዳንዴ ክፉን ሰው ሲመጣ በመልካም መሸኘትም አሪፍ ነገር ነው፣ ነገሮችን ማብቂያ ይሆናል ብዬ አስባለሁ። እና ዛሬ ምን አሰብኩ ይመሰላሉ? እስከ ዛሬ ከየኔ አካል ጋር በጣም እየተጣላች ነበረ። አላቅም፣ በጣም ብዙ ነገሮችን እያደረገች ነበር እስከ ማስደብደብ ምናምናምን ነገር በእርግጥ በዚህ ከዚህ በፊት ያያችሁ ቪዲዮ ነበረ ምናምን ነገር እና ወንድሟን ለመፈተን ብለን ነበረ። ገባችሁ? ምክንያቱም እሷ ነገሮችን ያደረገችበት ደስ አይልም ነበር። ስለዚህ ወንድሟ ደግሞ ጓደኛዬን ጋር ሪሌሽንሽፕ ስለነበራቸው መፈተን ስላለብን ያንን ነገሮች አድርገን ፈትነ ነው። እንግዲህ እንደማያፈቅራት ምናምን አውቀናል። ስለዚህ ዛሬ ደግሞ እሷም እንደዛ በክፋቷ ከምቀጥል የሰው ልጅ በመልካም ነገር ማለት እኔም እስኪ ያቅሜ ልሞክር። ትናንትና እንደዛ ተጣላል። ዛሬ ደግሞ እስኪ ቤቷ ሄጄ ያው ኤልዳና ከቤተሰቧ ወይታ ለብቻ ነው ተከራይታ የምትኖረው። ቤተሰቦቿ እዚህ ናቸው አርባ ምንጭ። ግን ብቻዋን ስለምትኖር ዛሬ ቤቷ እንደምትሆን ሰምቻለሁ። ከጓደኞቿ አጣርቻለሁ። እና የእረፍት ቀኗ ስለሆነ ስለዚህ ለምን ቤቷ ሄጄ ማለት ይቅርታ ማለት ካለብኝም ይቅርታ ብያት ነገሮችን ሰላም ለምን አልፈጥርም ብዬ አሰብኩኝ። ምክንያቱም ሰላም መፍጠር ይሻላል። ከኛ ካልጋርም እንደዚህ አትሁኝ እንደዚህ አትሁኝ ብዬ እሷን በማስፈራራትም የሚሆን ነገር አይደለም። አንዳንዴ ኃይለኛ ሰዎችን በመልካም ስትይዟቸው ጥሩ ነገር ያሳያቸዋልና እንደዛ ስቤ ዛሬ ቤቷ ሄጄ ለናተም ማሳየት ስላለብኝ ነው። ይቅርታ እላታለሁ። በቃ ይቅርታ ነገሮችን አንቺ የምታስቢን ነገር ታይ ምናምን ነገር እስኪ በመልካም እንሄድ፣ ሁሌም በክፉ ነገር ከመሄድ በመልካም እንሄድ ብዬ ዛሬ ቤቷ ልገኝ ነው። ሰፈራቸው ነኝ ያለሁት እና የትም ሳትሄዱ ቪዲዮውን ተከታተሉት እስከ መጨረሻ። እስኪ ምንም እንደምትል መልካም ነገር ትለኛለች ወይ መጥፎ ነገር ትላለች፣ አላቅም እሱን ደግሞ ደስ የሚለው ደግሞ እንደ አጋጣሚ በሩም ክፍት ነው እና ሰው አለ እ ወይም ደግሞ የምጠብቀው ሰው ያለ ይመስለኛል። ያላቅም ግን ቤታቸው ደስ ይላል ቤቶች

እንደዚህ ያረክሽ ነበር ማለት ነው? አይደለም? ሄርካ፣ አንቺ ነገር ዝም፣ ምንም አልጋ ላይ ቁጭ ብለት፣ አስረዳኝ እስኪ፣ አስረዳኝ፣ መና አስረዳኝ። ማለት መቼ ነው ግንኙነት የነበራችሁ? አይደለም ምንም አይደለም። ጓደኛ ናት ፍቅረኛ ምንም ነበር

አንተ አልጋቤ ቁጭ አፋለህ፣ የምርህን ነው? ተረጋጊ እያልከኝ ነው። ምን እያደረጋችሁ ነበር? እያወራኋት ነበር። ምንድን ነበር የምታወራት?

አላሰብኩም ነበር አላሰብኩም ነበር ከመናገር ያምርሽ ነው። እንዴት አሰብሽው? ቆይ እንዴት አሰብሽው? አንተ ባግና፣ አንተ ምንድና? እንዴት መጣ? እንዴት ታውቃት ነበር? ታውቃት ነበር? ጓደኛሞች ነበራችሁ? ጓደኛዬ አይደለችም ጓደኛዬ አይደለችም፣ ግን ያገኘው ካልጋ ቤት ነው። እንደዛ እንደምታስቢው አይደለም

ነግሬሻለሁ የማይገፋ ተራራ ነው የገፋሽው። አቅፍካት አንተ አቅፍካት አንተ አንተ ከሷ ጋር ሆናት እኔ አይደለም። ምን ነበር ሄካ አጋጣሚ እሷ እዚህ ነበረች እኔ ግን ገባ በቃ ምንም የተፈጠረ ነገር የለም በቃ አጋጣሚ ነበረች ከዚያ መጣ ገባ ለምን ትገባለህ አልጋቤት ጥያቄ መልስ አልጋቤት ለምን ትገባለህ ምን ልታደርግ ትገባለህ አልጋቤት አልጋቤት ገባ ማለት ከሴት ጋር ተከትሎ ምንድነው ሄርካ ምንም የተፈጠረ ነገር የለም ሄርካ ምንም የተፈጠረ ነገር የለም እኔ ምንም አላስብም ምን አስባለሁ

ልአትንካጣምለ በጣም በጣም ሲበዛ ባለጌኛ መሳሪ እንደዚህ አይነት ሰውነ፣ ብዬ አስቤ አላውቅም ነበር። ተንድ ውጪልኝ አላችሁ? ትቀጥላላችሁ የጀመራችሁን አቋረጣችሁ?

ይቅርታ ይገባታል ብዬ ነበር የመጣሁት። ዛሬ አክብሬሽ ይቅርታ ልጠይቅሽና ነገሮችን ሰላም ላድርግ ብዬ ነበር የመጣሁት። እና እሱን በማድረግ ነው የመጣሽ

ጋር ነገር ግን ለምን ምን ማለት ነው እንዳለከኝ ሄርካ እንዳለከኝ ምን